ልጻፍ ስለ ጎጃም እስኪ ፍቀዱልኝ ልጻፍ ስለ ጎጃም ለትውለድ ሀገሬ ከማው ይገላ ነሽ ቅኔን ተበድሬ ዜማውን ተውሼ ካድማሱ ጀንበሬ ከአዲስ አለማየሁ ቃላትን ቆጥሬ ከአባ ኮስትር በላይ ጀግንነት ተምሬ አትነካኩይ ልጻፍ በግጥም ዘርዝሬ መሸንቲ ቢኮሎ ድርቤቴ ይስማላ ዘንዘልማ አዴት መራዊ ሰከላ እጅግ ጣፍጣለሽ እሸቱ ሲበላ ትልሊ ኮሶበር ቻግኒ እንጅባራ የሚገበይበት የፍቅር እንጀራ የዊድጎ ጽዮን ቋሪ ደጋዳሞት መለያቸው ድፍረት አርማቸው ጀግንነት እነሴና ነፍሴ ደጀንና ቸፈር ሸበልና ማርቆስ ዳንግላ ባህር ዳር የማርና ቅቤ የማኛ ጤፍ ምድር እንዴት ብዬ ላውራው አያልቅም ቢነገር ነገር። ልጻፍ ስለ ጎጃም በብጣሽ ወረቀት ካቡነ ቴዎፍሎስ እንዳገኝ በረከት ከምቢያሩ ወለድም ካቤ ጉበኛ እንደ ቀስም እውቀት ከበውቀቱ ስዩም ካለቃ እያሌው ከኤፍሬም ታምሩ ከጅጅ ሽባባው ካያለህ ሙላቱ ጌትነት እኔው ከእነዚህ በሙሉ ጥበብ እንድቀዳ፣ ልጻፍ ስለ ጎጃም ጠዋት በማለዳ ማርቁማ ወይንማ ሽንዲ ወንበርማ የምርት ጎተራ የሰብል አውድማ ሞጣ ቀራኒዮ ቢቸና ደብረ ወርቅ ልባቸው ሩህሩህ ፍቅራቸው የማያልቅ አነደድጁቤ ጁቤ ሉማሜ ጎዛምን የውቦች ቀዬ ነው ያስነቃሉ አለምን አማኑኤል ደንበጫ ጃቢጠናን ቦሬ ጎጃም ውበት አለው ለምለም ነው ሀገሬ። አንቺ እኔ ፍቅር ዋህ ተወጃለሽ ሰማሁልሽ ወሬ። ተዘጋጅ ላሳይሽ ምን ጎሎት ሀገሬ። ወንዝ ከተመቸሽ ካባይ ከምንጩ፣ ጊዮን ከጠበሉ ጨሞጋና ፊጣም ፍጣም ጎጃም ከመሃሉ አባያና ጥጃን ብርና ላሃሉ ጉማራና ተምጫም ላንቺ ይበቃሉ። መዋኘት ካማረሽ ባሕረ ጊዮርጊስ ገራይ ነው ዘንገና ወይስ ከጉደራ አሊያ ከጣና! የትኛው ሐይቅ ላይ ምረጭ እንዝናና ፍቅሬ ነው በኝ ልውሰድሽ ልምጣና። ገዳምም ከፈለግሽ ሰኞ ጫቢ ማርያም ማክሰኞ አሸራ ሮብ ደብረ ዲማ ሐሙስ ከድንገራ አስጎበኝሻለሁ አቅፍሽ በግራ። አርብና ቅዳሜ ቢቸና ጊዮርጊስ ናዳሌ የተሳልመሽ እውር ጣና ቂርቆስ ነይና ከጎጃም መንፈስ ሽታደስ። ይኸው እንዳየሽው ሕዝቡ ያስደምማል በደንብ ላስተዋለው ሲነጋገር ባሽሙር ቅኔና ዜብ አለው ቡዳና ትበኝ ቡዳ መንፈስ ሳይሆን የሚያምር ፍቅር ነው። በጎጃሚ ቋንቋ ቡዳነት መውደድ ነው። እንጥነተ ፍጥረት ካዳም የወርስ ነው። ጎጃም ሕቡእ ነው፣ ጎጃም ሚስጥር ነው፣ ጎጃም መልኡ ነው፣ አያልቅም ቢነገር። የጮቄ ተራራ አራት መከራክር የብር አዳማ ጫፍ የአራራት አሳንሱር ያወላቀማመጥ የአባዳሞ ታምር በጋራ ሸንተረር የተዥጎረጎረች ኢሳ አባይ ፏፏቴን በቅፏ የያዘች ጎጃም ሙሽራናስ በጌጥ የደመቀች ይገለጽ መጽሐፉ ኦሪት ዘፍጥረት የሰው ልጅ እስትንፋስ የጊዮን እናት መሆኗን ያሳያል። ጎጃም ገነት።